መድሃን ያልም ኃጢአቴ ንምሯል ላንቺ ሲል ተንበርክኪ ላምስግንሸን የመቤት ለወዳሴ አፊ ለክብርሽ ይከፈት እቀደሳለሁ። መሰረት ዛሬ የምናየው ህቅመት የሚያርፈው ማለትም አንድ ሁለት ሶስት አራተኛ ክርነች አንድ ሁለት ሶስት አራት አመልካች ጣት ቀናት ላይ ለአምስተኛ ክር እዚህ ጋ አቀናት ላይ ነው የምታርፈው። ቶሎ የመጨረሻ ቀናት ላይ ታርፋለች ማለት ነው። ይህ ይመስላል። ቀኝቶ እና በዚህ መሠረት ዜማን መርጣለን። አንቺዬ ያራራሪ ከሚያርፉት ዜማዎች ውስጥ የዘማሪ ልብሰገድን ማለበ ሚሎን ዜማ እንሰራለን ማለት ነው። ዛ ሲል ከዚህ ጋር እንደምናየው መነሻውን ነው የሚያሳየ። እዚህ ጋር አንደኛ መነሻችን አመጽናለች ማለት ነው። ዛ ሁለት ሶስት ይመለሳል። ሁለት ለሽመለሳለ አንድ በአምስት አራት ልሶት ቤ አራት ላልፋል ማለት ነው። አሁን የዜማውን አካሄድ ስናይ ዛሬም የመውጣት ነው። ከአንድ መጨመር ነው። ከሁለት መጨመር ነው። ከሶስት መጨመር መቀነስ ነው። ከሁለት መቀነስ ነው። ከአንድ መቀነስ ነው። ከአምስት መቀነስ ነው። ከአራትም መቀነስ ነው። ከሶስት መጨመር ነው። አሁን ይሄን ንግ ነው የሚከተለው ማለት ነው። ዛ ዛሬ አንድ ይላል። ከአንድ የሚነሳው ዛሬ እዛው ላይ ይደግማል ለሽ በልቤ ሁለተኛው ዜማ ከአንድ ይጀምራል። ይጨምራል፣ ይጨምራል፣ ይደጋግማል። እዛው ላይ ይጨምራል፣ ይቀንሳል፣ ይቀንሳል፣ ከዛ ይጨምራል። ችግነች ማለት ዛሬም አለሽ በልቤ፣ ዛሬም አለሽ በልቤ፣ ዛሬም አለሽ በልቤ እዚህ ጋር ይደገምና ድድድንግል ሆይ ምንላል እዚህ ጋ አራት አንድ ሁለት ሶስት አራት አምስት አምስት ድንግል ሆይ አምስት አ ከሀሳቤ አንድ አንድ አንድ ይዘጋል ማለት ከአምስት ይደግማል ይደግማል፣ ይቀንሳል፣ ይጨምራል። ከዛ ከአምስት ወደ ስድስት ይጨምራል፣ ከስድስት ወደ ሁለት ይጨምራል። ዞሮ ስለሚመጣ ማለት ነው። ከሁለት ወደ ሶስት ይጨምራል፣ ከሶስት ወደ አራት ይጨምራል፣ ከአራት ወደ ሶስት ይቀንሳል፣ ከሶስት ወደ ሁለት ይቀንሳል፣ ከሁለት ወደ አንድ ይቀንሳል። ከዛስ ይደጋግማል ማለት ነው። ይህን ሕግ ተከትሎ ዜማ ይሰራል። ስለዚህ ዜማው ፍሰቱን መከተል ብቻ ነው የሚጠበቅበት። ከተነሳንበት የድምፅ መነሻ እስከሚቀጥል ያለውን ባለፈውን እንዳልነው በሀሳባችን በመቅደ በመቅደም ማለትም ለምሳሌ ዛሬ ሲል ላላላ መውጣት ዛሬ ማለት በክራር እንኳን በእጃችሁ ባይኖር በ በሀሳባችሁ ውስጥ የዜማውን ፍሰት መከተል ይቻላል ማለት ነው። በዚህ መሰረት ነው የሚጠናው እና ትራር ከዚህ ክር ከአንደኛ ወደ ሁለት ወደ ሶስት ወደ አራት ወደ አምስት ወደ ስድስት እየወጣ ነው የሚሄደው። ወደ ሁለት ወደ ሶስት ወደ አራት ወደ አምስት ወደ ስድስት እንዲያለ እየጨመረ ነው የሚሄደው፣ እየጨመረ ነው የሚሄደው፣ እየጨመረ ነው የሚሄደው። ስድስት ወደ አምስት ወደ አራት፣ ሶስት፣ ሁለት፣ አንድ፣ አምስት፣ አራት፣ ሶስት፣ ሁለት፣ አንድ ስድስት ትወጣለች። በዚህ ማለት ምክንያቱም ስድስት እየመውጣት ከሁለት ከአምስት ወደ ስድስት ከሁለት ወደ አንድ የመውረድ ከአምስት ወደ ስድስት የመውጣት ይህን ከተከተልን ዜማው ምሉ ይሆናል ማለት ነው። እና ለምንድን ነው አንድና ስድስት ተመሳሳይ ድምጾች ናቸው? ለምሳሌ እዚህ ጋር እንደምናየው እውቅናት ላይ እና እውቅናት ላይ ነው ሶስተኛ ወፍራም እና በአራተኛው ቀጭን ድምፅ ላይ ነው የሚያርፉት። ለምንድን ነው? ተመሳሳይ ስለሆኑ በአንዱ ለምን አንጠቀም? ለምን አምስት ክር ብቻ እንደዚ አንጠቀም የሚሉ ሰዎች አሉ። ነገር ግን ቅኝት በባህሪው እራሱን መዝጋት አለበት። አንድም አንድም ደግሞ በአለበት ደረጃ ዜማው መውጣቱን ማንጸባረቅ መቻል አለበት። እዛው ላይ ድፍት ድፍት ድፍት ማለት ለምሳሌ ይህን ድምፅ ብናደረገው ዛሬም አለሽ በ ይህ ድምፅ በሚገባበት ሰዓት በስድስት ፋንታ ዜማውን ይገለዋል ማለት ነው። ስድስትን በምንጠቀምበት ጊዜ ደግሞ እንደ ጦዘ ነው፣ ወደ ላይ መጮህ ብቻ ነው። ለምሳሌ ዛሬም አለሽ በልቤ መውጣት ነው የሚሆነው በስድስት ሲሆን መቅጠን መቅጠን መቅጠን ስለሚሆን ዜማውን ውበቱን ያሳጠዋል ይሄን ግን በእጃቸው በስድስት ክር ከለመዳችሁት ግን የመውጣት የመውረድ ጥኝቱ ግልብጥ እንኳን ቢሆን ውበቱን አያሳጣውም እና ክራሩ ጣም ባለው ሁኔታ እንዲቀጥል ያደርጓል ማለት ነው እና ብዙ ጥቅሞች ናቸው ያሉት። በኋላ እየተገባችሁ የተረዳች ሄዱ የተሻለ ግንዛቤ ይኖራቸዋል ማለት ነው። በዚህ መሰረት ነው ማሰብ የሚፈልገው። ስለዚህ ዛሬም አለሽ በልቤ

እንደዚህ በሚጠፉበት ሰዓት የምታያቸው ምልክቶች ይቀራሉ ማለት ነው። እኛ የምንማረው በዚህ ላይ ተመስረተ ነው። ያሁን መነሻውን ሰጠኋቸው። አንድ አለ አንድ ይኸው እዛ። ከዛስ መውጣት፣ መውጣት፣ መመለስ፣ መመለስ፣ መመለስ፣ መመለስ፣ መጨመር። አሁን ይችን ስሜት በውስጣችሁ ስትል ለማመጣት ብትለማመዳት ዜማን በቃላችሁ የመልመድ እድላችሁ እየሰፋ ይመጣል ነው። ለምን ባለፈው እንዳልነው ዜማ ይወጣል፣ ይወርዳል፣ ይደጋግማል ከነዚህ ህጎች አያልፍም። እንዳልነው እናንተም በዚሁ መሰረት ማጥናት ይጠበቅባቸዋል ማለት ነው። እዚህ ጋር እንደምታዩት አጥፍቻቸዋለሁ። እነዚህ ቁጥሮች ከቁጥሮች ወጣን ማለት ነው። አሁን ነው ወደ ምልክት ይሆናል ማለት ነው። ይህ ትምህርት ባለፉት ጊዜያት የተወሰነ ሰጥቻቸው ነበረ። ቀጣይ በዚህ መልኩ ብታጠኑት ግን የተሻለ እንደዚህ በመጽሐፍ ውስጥ ብትለማመዱት ቶሎ ከእናንተ ጋር ውህደት ያደርጋል። በዚህ መሰረት ነው የሚጣነው። ስለዚህ እነዚህ እዚህ ጋር እንደምናየው መነሻ ነው፣ ከዛ መጨመር ነው መጨመር ነው እዛው ላይ ይደግማል፣ ይጨምራል፣ ይቀንሳል፣ ይቀንሳል፣ ይጨምራል። ይሄንን ስሜት በተደጋጋሚ በሞከራችሁት ቁጥር ክራርን የመልመድ ድላችሁ ይጨምራል። ከውስጣችሁ ጋር እየተዋደ እየተዋደ ይመጣል። ሁሌ ቁጥር ከሆነ አንድ ካለ ቀጥሎ ሁለት ነው ሳይሆን ቀጥሎ መውጣት ነው የመውጣት ስሜት ምንድን ነው የሚለውን ሁልጊዜ ማስተዋል ይፈልጋል ማለት ነው። እና ይህን ትምህርት ስንማር ሁልጊዜ ምንላቸዋለው እዚህ በእጃችን ላይ ወይም በስጋዊ እጃችን ላይ ተገልጦ የሚመጣው በመንፈሳዊ እሳቤ ውስጥ ያለ ወይም ደግሞ በመንፈስ የምንሰራው ሀሳብ ነው በእጅ ላይ ተገልጦ የሚመጣው እጀ ልቡና ብለን የምናስበው ሀሳብ ማለት ይህ ውስጣዊ እሳቤ ወይም መንፈሳዊ እሳቤ ነው ብለን ይህንን የልብ ክፍል ብለን ቀይ በኋላ ማብራሪያ እሰጣችኋለሁ በዚህ ላይ ከዜማ ጋር በተያያዘ እንዴት አድርገን ማወቅ እንችላለን የሚለውን እንድንረዳ ከዜማ ጋር አስተሳስረን እንማረዋለን። በዛ ውስጥ ሆነ ስንገነዘበው ነው መረዳት ዜማ እንዴት አድርጎ እንደሚንቀለቀል ውስጣችን፣ እንዴት ይሄ ኩላሊት የሚለው ክፍል በታችኛው ክፍል እንዴት ተብላልቶ ወደላይ ከልቡና ጋር አድርጎ ወደ እጀ ልቡ እንዴት እንደሚሰራጭ ማለት ነው። እና ያንን በደንብ ማስተዋል ይፈልጋል ማለት ነው። በዚህ እስከተረዳችሁት፣ ይሄ እዚህ ሆድቃችን ላይ የሚብላለው ነው። ሰዎች እዚህ ሆዳችን ላይ የሚብላለው ስሜት ለምሳሌ እንደዚህ ወደ ላይ ቀና ብለን ስናስብ ጨጓራችንን እዚህ ጋር እንደሚያመን ሁሉ ልክ እንደ የተመሰላችው አንድ ሰው ነገር ይናገር ይናገርና እንዲ እንደ ቃር ነገር ወይም እዚህ ጋር የሆነ የሚያደረገው ያ ስሜት ነው ወደ ስጋ ሲገለጥ ነው። ጭንቀቱ እዚህ ጋር ያለው መባባት፣ ማዘን፣ መደሰቶች፣ ከአቅም በላይ ማዘን፣ ከአቅም በላይ መደሰት እነዚህ ነገሮች እዚህ ላይ ብዙ ወደ እጅ ልቦና ወደ እግረ ልቦና ተገልጸው እንደ ለምሳሌ ዜማ በምንጫወትበት ሰዓት የምንጫወተው ዜማ፣ ሌላ ሰው የሚጫወት ዜማ ስንሰማው ከሰው ከላይ እስከ እግር ጥፍራችን ድረስ፣ ከፀጉር አናታችን ጫፍ እስከ እግራችን ድረስ ውድር የሚያደርግ ስሜት የሚፈጥርበት ሁኔታ ምንድነው? ማለት ውህደት ሲያደርግ ነው ከኛ ጋር እና ስሜቱ ሙሉ አካላችንን ሲያገኘው እዛ ከልቦናችን ጋር ሲገናኝ። ወይም በዚህ ማሰቢያ አካላችን በልብ ነው። ሰው ልጅ የሚያስበው በአንጎል ሳይሆን በልቡ ያ ልቡ ላይ ሲብላላ ወደ ሰውነቱ ሲሰራጭ ነው ያንን ስሜት የምታገኙት። ይሄ መንዘር መውረር የሚለው ነገር የምታገኙት በዛ ነው። ሁሉም ያ ሁለት ሁለት ሳይድ ስላለው አንድ ዮች ሳይሆን ሁለት ዮች ነው። ሁለት አይነት መውረሮች ስላለው ማለት ያ የብርሃኑ ነው ነው የማውራቸው የብርሃኑ መውረር በትክክለኛ ወይም ደግሞ ዜማውን በትክክለኛ ስትሰሙት ውርር የሚያረጋችው ወይም ደግሞ በመዝሙር እና በዘፈን እንደማለት ነው። በዘፈን የሚወራችው መውረር እና በመዝሙር የሚወራችው መውረር ይለያያል። ያ በዘፈን ሲሆን ራሱን የቻለ የሚጎት ሰው ነገር ስላለ ማለት ያ ነው የሚወራችው። ይሄኛው ግን በመንፈሳዊ ሲሆን ደግሞ እንደዚሁ መንፈሳዊ አካላችሁ የራሳችሁ ተፈጥሯችሁ ውስጥ ያለው የራሳችሁ መንፈስ ነው። ያንን ስሜት እንትን የሚል እና ዜማን ሲሰራ እንደዛ ነው። አሁን ለምሳሌ እኔ እዚህ ጋር ዛሬም ስል በምንድን ነው የምቀድሞ ሲባል እኔ እዚህ ያለሁ በመንፈስ ግን ቀጣዩን ዜማ የማሰላሰል ስለ ቁልቁለት ባለፈው አውርተን የለም። ቁልቁለት አንድ ሰው በሚሮጥበት ሰዓት የታቸው ቀጥሎ ያለው ያዣልጣል፣ ያንሸራትታል የሚለው ቅድመ እይታ የሚያመጣው መንፈሳዊ ሂደቱ ነው። ወይም ደግሞ ከኛ ያለው ከስጋዊ ጊዜ መቁጠር ወጥቶ ወደ አለመቁጠሩ ሲሄድ ቀድሞት ማሰብ ይችላል ማለት ነው። ወደፊት ማሰብ ይችላል፣ ወደ ኋላ ማሰብ ይችላል እንደ ማለት ነው። ያ የመንፈስ ክፍል ወይም ደግሞ ያ እሳቢያችን ወደፊት የሚያስበው በንጽህና ላይ ሲሆን ደግሞ እንደዚሁ ብዙ መገለጦች፣ ብዙ ነገሮችን ማየት ለምሳሌ አሁን በስልክ እንደምንገናኘው አባቶቻችን እንዴት ነበር ድሮ የሚገናኙት ስንል፣ በመንፈስ ነው የሚገናኝ መንፈሳቸው ያልተገደበ ስለሆነ በቅድስና ያለ ስለሆነ ያንን ቦታ ሄዶ አስሶ የሚፈልገው በቅድስና ያሉ ሰዎች ጋር የመገናኘት እድል አለው ማለት ልክ እንደዚህ ነው የሚሆነው እና ወደዛ አሳቤ እንድንገባ ይህንን ክራር የምንጮትበት ክራር ወይም መሰንቆ በዚህ አይነት ሐሳብ ውስጥ ሆነን እንድናብላላው ነው ፍላጎት ያለኝ እና አብረን እንድናደግ እፈልጋለሁ። በውስጣችሁ ተቀብሮ መውጣት የሚችል ወይም ደግሞ ጊዜ የሚጠብቅ ይኖራል ብዬ አስባለሁ። እንደዚህ አይነት ነገሮች ሲፈጠሩ አሀ የማለት ነገር ይፈጠራል፣ ይገለጣልን ብዬ አስባለሁ። ከዛ ነው ጸሎት ማድረግ የምችሉት ክራርን ጸሎት፣ መሰንቆን ጸሎት ማድረግ ለጸሎት መጠቀሚያነት የሚውለው የዛን ጊዜ ነው። በዚህ መረዳት ውስጥ ካልሆናችሁ ግን ይሄ በሚታየው ላይ ብቻ በስጋዊው ላይ ወይም በቁስ አካል ላይ ብቻ ነው ምን ነው ክራር ክራር ነው ይሄ ቁስ አካል ቁስ ነው ብለን ነው የምናስብ ከቁስ አልፎ ግን መንፈሳዊ ማድረግ እንዴት ይቻላል እያለን የምንመካከርበት ነገር ይኖራል ግን ቀስ ቀስ እያለን በሂደት ከትምህርቱ ጋር እየሰካው እየሰካው ነግራችኋለሁ እናንተ ውስጣችሁ እያብላላችሁ ሲሄዱ ብዙ እንደዚህ ነገሮች የሚረዱት ገርላትን የሚያነቡ ወይ እንደዚህ አይነት ብዙ ሰዎች የመረዳት ነገር ይኖራቸዋል። ምክንያቱም እዛ ላይ እንዲህ አይነት ተሳቢዎች ያሉት በዛ ላይ ስለሆነ ያ ነው እና ለምሳሌ ስለ ቅዱስ ዳዊት ባለፈው ስንነጋገር ቅዱስ ዳዊት የእሱ የልቡ ንጽሕና ቅድስናው በእጀ ልቦ ሆነ አርጎ ይሄንን ክር በሚመታበት ጊዜ ይሄ ቫይብሬሽን ከዚህ የሚወጣ ርግብግቢት ማለት ነው፣ ርግብግቢት ቫይብሬሽን ማለት ሌላ ነገር አለ እንደዚህ። አሁን ለምሳሌ እንዲህ ሲመታ የምትርገበገባው ይመታል፣ ድምጽ የሚፈጠረው ከዚያ ስለሆነ ያ ርግብግቢት ወይም ሞገድ ሆነ ይወጣና ያ ሞገድ የጨለማውን አይነት ያሸንፋል፣ ወይም ደግሞ ይበትናቸዋል። የእሱ ቅድስና ነው በዚህ እርግብ ግቢት ውክልና እንደ ውክልና ይወስዳል ማለት ነው። ስለዚህ ያ ቅድስናው ወይም እሱ በንጽህና የሚያገለግለው አገልግሎት በእጀ ልቦ ነው አድርጎ ያንን ሲነካው ምን ያደርጋል ወደ እንዴት ነው? አሁን ለምሳሌ መስቀል እንገዛና መስቀሉን እናስባርከውና ተቀይሮ እንደሚመጣ ሁላ ልክ እንደዚህ ያንን ሞገድ ይቀይረዋል ማለት ሲቀይረው፣ እኛ በማይታየን ነገር ግን ልንሰማው በምንችለው ነገር ግን እኛ በማይታየን ዓለም ውስጥ ወይም እኛ በማናየው ሀሳብ ውስጥ እርኩሳን መናፍስቶችን ያባራል ማለት ነው። እንደዛ ነው የሚለው ሀሳቡ። ያ ቅድስና እንዴት ማምጣት ይቻላል? በዚህ ወደዛ ሀሳቢ ውስጥ መግባት የሚቻለው መጀመሪያ መንደርደሪያ ስለሚያስፈልገው ማለት ነው። ተንደርድረን መግባት አንችልም ቀጥታ። ከኋላ ከጀርባው ትንሽ ግንዛቤዎች ሊኖሩን ይገባል። ለምሳሌ ጸሎት ሲጸልይ አንድ ሰው በምንድን ነው የሚጸልየው ብለን ስናስብ፣ በስጋ ነው በነፍስ ነው በምድር የሚጸልፍ በመንፈስ ነው። ቅዱስ ያሬድንም ስናየው እኮ በሚቀጥለው ደረጃ ላይ የሄደው እኮ ወደሚቀጥለው ወይም ወደ ታላቅ ወደሆነው ሐሳቤ የተሻገረው እኮ ከስጋ ከነፍስ ወደ መንፈሳዊ ሐሳቤ ይሻገር ነው ማለት ነው። ስለዚህ ያን ሐሳቤ ወደ እኛ ስበን የቅዱሳኖቹን በረከት መጠየቅ ነው ማለት ነው። እንደዚያ ነው የቅዱስ ያሬድን በረከት መጠየቅ እንደ ማለት ነው። የሚገለጥልናል ዜማ ሁልጊዜ ከቁጥር ወጥተን ከዚህ ቀጥሎ ይሄ ነው፣ ከዚህ ቀጥሎ ይሄ ነው ከማለት ወጥተን በውስጣችን ከዛም ያለፉ ነገሮችን በኋላ ስለማወራች ማለት ገና ዜማ እንዴት እንሸራሸራል፣ ቅኝቶች እንትና እንትና እንትና ይባላሉ የሚለው ላይ ነው ያለነው። ነገር ግን እነዚህ ፊደላቶች ላይ ራሱ ያሉትን ምስጢሮች ገና ብዙ መች ምርምርን እና ብዙ ስራ ይጠበቅብናል። በተቻላቸው አቅም በዚህኛው መንገድ ላይ አሰላስሉት ይሄ በስጋዊ ብቻ ዝም ብሎ እጃችሁን አታስጨንቁት። እጃችሁን ዝም ብሎ ማራራጥ አይደለም። እጃችሁ ገወጥ ነገር ከለመደ ወይም ደግሞ መስመሩን ከሳተ በኋላ መመለስ ይቸግራቸዋል። አንድ በኋላ ከዚህ በኋላ ወደዚህ መውጣት መሆኑን በእርግጥ ወይም በማመን ውስጥ ሆናችሁ ማረጋገጥ መቻል አለባቸው። ያንን ካላመናችሁ ግን ወደ ደመነፍሳዊ የሆነ ዘን ብሎ በደመነፍስ ብትችሉ እንኳን መቻላቸው ምን እንደሆነ ማረጋገጥ የማችልበት ነገር ነው። ምገብ ስለዚህ ወደዛ የምንሻገርበት ነገር እና ራሱ በራሱ የዘማሪው የድምፅ መጠን ላይ ተመስርተን በኋላ ስለምንጫወት አሁን ባለን ደረጃ በዚህ መሰረት አሰላስለት። ስለዚህ አንድ ብሎ ይጀምራል። ዛሬም አያቸው መጨመር መጨመር እያለን ዛሬም አለሽ በይ እዚህ ጋር የምታ አንድ

መቀነስ አድርጌ ስለጻፍኩላችሁ እንጂ ወደዛኛው እንድትሻገሩ ካለኝ ጉጉት አን ወደዛ ስትሻገሩ ትረዱኛላችሁ። ብዙ መዝሙሮችን ትዘምራላችሁ። አንድ ቅኝት ውስጥ በገባችሁ ቁጥር ሌሎች መዝሙሮችን የመሳመራርሱ መርሱ ማለት ነው። ትንሽ ከሰጣችሁትና ከተረዳችሁት ቀስ ያለ እየጨመረ እየጨመረ እየጨመረ ብዙ ዜማዎችን እየሳበ እየሳበ እየሳበ መንፈሳዊ ስለሆነ ማለት እየሳበ እየሳበ እየሳበ ይመጣል ማለት ስለዚህ ብዙ መዝሙር ሳታቋርጡ መስራት ትችላላችሁ። በቀጣይ ክፍለ ጊዜ ከቻለን በዚህ ቅኝት ካልቻለን ደግሞ በሌላ ቅኝት በአምባሰል ቅኝት እንገናኛለንና ብዙ መዝሙሮች ስላሉ በዛ ላይ ደግሞ ሆነን የተለያዩ መዝሙሮችን እናያን ስለንሰለች እዚህን ቅኝቶች በሙሉ አንቺሆዬ፣ አምባሰል፣ ባቲ እያቀራን እያቀራን አማራጭ ብዙ ዜማ መጽፍላችሁ ለዚህ ነው። ስለዚህ በነዚህ ዜማዎች ከያዛችሁ በኋላ በኋላ እንዴት አድርጎ ነው ራሱ የዘማሪውን የድምፅ መጠን መቃኘት ይቻላል ሲል ጽፈን ነው እያንዳንዳን እየጻፈን ልክ እንደዚህ እየገነባናት እናውጣታለን በኋላ ላይ ማለት ነው። በዛ መሰረት ገንብተን ወደ ቀጣዩ እያለን ወደ ሰፋ ሰፋ ወደ አለው ሀሳብ እንሻገራለን ማለት ነው። እነዚህን ከተረዳን በዚሁ መልኩ ከተረዳን ደግሞ በዚህ ጸጋ ያላቸውን ሰዎች በመንፈሳዊ ግንዛቤ ላይ ጸጋ ያላቸውን ሰዎች ደግሞ እያወራን ከነሱ አንዳንድ ነገሮች እየቀሰምን እያስተሳሰርን እንሄዳለን ብዬ ተስፋ አደርጋለሁ። ዋናው እኛ ጀምረናል፣ እግዚአብሔር ደግሞ ይረዳናል። ቀስ እያለን ደግሞ በተቻለ መጠን እኛም እንተጋለን ማለት ነው። መልካም መልካም የጠናት ጊዜ። በርቱ።

የድንግል ልጅ ለቢቴምረት አመጣ ጎሳ ልብ ቃለ ሰናየ ጎሳ ልብ ቃለ ሰናየ። መድኃንያለም ኃጢአቴን ምሯል። ላንቺ ሲል ተንበርክኪ ላምስግንሸን የመቤት ለውዳሴ አፌ ለክብርሽ ይከፈት እቀድሳለሁ።